ሳቢ ነው። ትንቢተ ኢሳያስ ምዕራፍ 56ን መሰረት አድርጋ፣ ልክ ነው ግን አሁን ስያሜ ይሰጣቸዋል፣ መታሰቢያ ይቀመጥላቸዋል፣ እሱ ላይ እናምናለን። መሰረታዊ ጉዳይ እንዴት ተለወጠ ነው። አሁን ለሙሴ ከተሰጠው ታቦት አስሩ ሰዓት ያለበት ነው፣ ትእዛዛቱ ያሉበት ነው። እስራኤላውያን ስለበደሉ ያ ትእዛዝ ተጽፎ በዛ እንዲመሩ አደረገ እግዚአብሔር። ክርስቶስ ወደ ምድር መጥቶ የሰው ልጅ ካዳነ በኋላ ደግሞ ያ ታቦት ተለወጠ ብለናል። ታቦቱ ሲለወጥ ግን ሌላ ታቦት ሲመጣ አዲስ ስርዓት ነው አለን። አዲስ ተቀይሯል አለን። እሱን ተማመልን። ትዕዛዛቱን ግን ለምንድን ነው እዚ ያላመጣናቸው? አሁን ሌላ ትዕዛዝ ነው የተፈጠር ነው ማለት ነው። በአስር ትዕዛዛት ውስጥም እግዚአብሔርን ማምለክ አለ። ለምን ከኔ በቀር ሌላ መላክ አይኖር ማለት በእግዚአብሔር ላይ ክርስቶስ፣ በእግዚአብሔር በሚለው ቃል ላይ ክርስቶስም ስላለ ያው አንድ ነው ነው ስለዚህ ሌላ ትእዛዝ ማምጣቱ ለምድር ያስፈልገው ትእዛዝ ሳይሆን ኪዳኑ ተሽሯል ነው።